በስፋት እንቃኘዋለን። በ2017/18 የምርት ዘመን ከ120 ሺህ ሄክታር መሬት በላይ በዘር በመሸፈን 1.5 ሚሊዮን ኩንታል በላይ ምርት ለማግኘት አቅደው እየሰሩ መሆኑን የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ አዲሱ ወልዴ ተናገሩ። ይህንንም ወደ እናንተ እናደርሳለን። የእስራኤልና ኢራን ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤውን አቋርጠው እንደወጡ ተነገረም። ይህንንም ወደ ባህር ማዶ ተሻግረን ወደ እናንተ የምናደርስ ይሆናል። ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሸር፣ ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። በአማራ ክልል አዊ ብሔረሰብ ዞን ውስጥ ከህግ ውጭ ሰዎች እየታሰሩ ሲሆን የብሔረሰ ብሔረሰብ ዞን አስተዳዳሪው አሁንም ሌሎችን ለማሰር እየዛተ ነው ተብሏል። በአማራ ክልል በአገዋዊ ብሔረሰብ ዞን በአገው ሕዝብ ላይ የሚፈጸሙ ሰብአዊና ዲሞክራሲያዊ የመብት ጥሰቶች በወራሪው ታጣቂ ቡድንና በአገዋዊ ብሔረሰብ ዞን አመራሮች ይፋዊ በሆነ መንገድ ከጀመረ ሁለት ዓመታት በላይ ሆኖታል። የአገው ሕዝብን ዘር ማጥፋት ዓላማው ባደረገው የጽንፈኛው ጦርነት ምክንያት የአገው ሕዝብ መሠረታዊ መብቶች ብቻ ሳይሆኑ እንደ ሕዝብም ሆነ እንደ ዜጋ የመኖር መብቱ ተነፍጎ ጭፍጨፋ እየተፈጸመበት ይገኛል። ለሚያስተዳድረው ሕዝብና ሀገር ደንታቢስ የሆነው የአገዋዊ ብሔረሰብ ዞን አመራር ቡድን በነቁ አገዎች ላይ ስር እየፈጸመ ይገኛል። በአገው ህዝብ ላይ የተፈጸመውን የዘር ማጥፋት ወንጀል፣ ዘረፋ እንዲሁም የንብረት ውድመትን የገለጹ አገዎች በአገውነታቸው ብቻ ተረሽነዋል፣ ተሰደዋል፣ ፍርድ ቤት ሳይቀርቡ ለበርካታ ወራትም ታስረዋል። በተጨማሪም ፍርድ ቤት እንዳልቀረቡ ምንጮቻችን ለአገው ሚዲያ አረጋግጠዋል። ጓንጓ ወረዳ፣ ቻግኒ ከተማ አስተዳደር በአንጃ ወረዳና እንጅባራ ከተማ አስተዳደር በግንባር ቀደምትነት እስር የሚፈጸምባቸው ወረዳዎችና ከተማ አስተዳደሮች ናቸው። ታስረው ከሚገኙ ግለሰቦች መካከልም መምህራን እንደሚገኙ አገው ሚዲያ አረጋግጧል። መምህራን በመታሰራቸው ምክንያት ደግሞ ተማሪዎች በጊዜ የሚሰጠውን ትምህርት እንዳላገኙ እነዚህ የመረጃ ምንጮቻችን አረጋግጠዋል። የብሔረሰብ ዞኑ ህዝቡ በሰላም ወጥቶ የማይመለስበት ሰዎች ከመኪና ወርደው የሚታገቱበት ሁኔታ እያለም በብሔረሰብ ምክር ቤቱ ላይ የዞኑ ዋና አስተዳዳሪ ሰላም ሰፍኗል በማለት ተከታታይ የፕሮፓጋንዳ ስራዎችን በመስራት ላይ ይገኛል። ይህም በገ ህዝብ ቁስል ላይ እንጨት እንደ መስደድ ይቆጠራል። ጽንፈኛው ኃይል ሰኔ 9 ቀን 2017 ዓ ም ከዘና ወደ ግምጃ ቤት ሲጓዝ የነበረ አንድ የህዝብ ትራንስፖርት መኪና አስቁመው ሰዎችን አግተው እንደወሰዱ የታወቀ ሲሆን የዞኑ አመራር ግን ይህንን ለመግለጽ አልፈለጉም። የአገባዊ ብሔረሰብ ዞን አመራሮች ማንኛውንም ሰብዓዊ ተግባር ለፕሮፓጋንዳ ፍጆታ በማዋል ነውረኛ ፖለቲካ የሚሰራው ይህ የብሔረሰብ ዞኑ ጥቂት የአመራር ቡድን የሚያናፍሰው ፕሮፓጋንዳ ሀሰተኛ መሆኑን ማህበረሰቡ በሚገባ የሚረዳው ቢሆንም ለአገው ህዝብ ተቆርቋሪ በመምሰል ከዞኑ ውጭ ሆነው ለአገው እንታገላለን የሚሉትን እንደሚያስሩ እየፎከሩ መሆናቸውን የአገው ሚዲያ ምንጮች አረጋግጠዋል። በአጠቃላይ የሚያገው ህዝብ ህልውና አደጋ ውስጥ ከገባባቸው ነባራዊ ሁኔታዎች መካከል የልማት እና ማህበራዊ ጉዳይ ፖሊሲ አፈጻጸም ይገኝበታል። በ2017/18 የምርት ዘመን ከ120 ሄክታር መሬት በላይ በዘር በመሸፈ ለመሸፈን ከአንድ ነጥብ አምስት ሚሊዮን ኩንታል በላይ ምርት ለማግኘት አቅደው እየሰሩ መሆኑን የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ አዲሱ ወልዴ ገልጸዋል። የታቀደውን ምርት ለማሳካት ከቀበሌ እስከ ዞን ድረስ ካሉ ባለድርሻ አካላት ጋር የግንዛቤ ማስጨበጫና የንቅናቄ መድረኮች ማካሄዳቸውንም ጠቁመዋል። የዋግምራ ብሔረሰብ ዞን በየዓመቱ ከሚያጋጥሙት ችግር ለማላቀቅ በጋራ መስራት እንደሚገባም ከስምምነት ላይ ተደርሷል ተብሏል። ምርታማነትን ለማሳደግ ዘመናዊ የእርሻ ዘዴንና ሰው ሰራሽ የአፈር ማዳበሪያን መጠቀም እንደሚገባ ያብራሩት የመምሪያው ኃላፊ ተጨማሪ ግብዓት ምን እንደሆነ ግን አልገለጹም። የአማራ ክልል ግብርና ቢሮ 50 ሺህ ኩንታል የአፈር ማዳበሪያ የመደበ ሲሆን ከዚህም መካከል ከ32 ሺህ ኩንታል በላይ ወደ ዞኑ መጋዘን መግባቱን አቶ አዲሱ የተናገሩ ሲሆን ማህበረሰቡ ግን ለአርሶ አደሩ ካልደረሰ በስተቀር አናምንም ሲሉ አስተያየታቸውን ለአገው ሚዲያ ለግሰዋል። የከረመ 18 ሺህ ኩንታል በላይ የአፈር ማዳበሪያ አሁንም በዞኑ ይገኛል ተብለዋል። በአጠቃላይ በዋግምራ ብሔረሰብ ከ50 ሺህ ኩንታል በላይ ሰው ሰራሽ የአፈር ማዳበሪያ መኖሩንም ኃላፊው ጠቁመዋል። ከዚህም መካከል ከ25 ሺህ ኩንታል በላይ የአፈር ማዳበሪያ ለወረዳዎች የተከፋፈለ ሲሆን ወደ 16,000 ኩንታል የሚሆነው ደግሞ ለአርሶ አደሩ እንደተከፋፈለ አቶ አዲሱ ገልጸዋል። ማህበረሰቡ የብሔረሰብ ዞን አመራሮች የተመደበው የአፈር ማዳበሪያ ለሌላ ዞን ይሸጣል የሚባለውን ሀሳብ ለመመለስ የመምሪያው ኃላፊ እንዳለፉት ዓመታት የአፈር ማዳበሪያ የመልካም አስተዳደር ጥያቄ አይሆንም ያሉት የመምሪያው ኃላፊ አርሶ አደሮች በሰዓቱ የአፈር ማዳበሪያውን በመግዛት አገልግሎት ላይ እንዲያውሉ ማሳስበዋል። በዋግምራ የክረምቱ ዝናብ ዘግይቶ ገብቶ ቀድሞ የሚወጣ በመሆኑ የተመረጡ ምርጥ ዘሮችንና ዘመናዊ የአስተራረስ ዘዴን መጠቀም እንደሚገባ ማሳስበዋል። ከዚህ ጋር በተገናኘ ከ313 ሺ ኩንታል በላይ ማዳበሪያ ለአርሶ አደሮች መሰራጨቱን የደቡብ ወሎ ዞን ግብርና መምሪያ ገልጿል። በመምሪያዊ ግባት አቅርቦትና የገጠር ፋይናንስ ቡድን መሪ የሆኑት አቶ አለባቸው ባዬ እንደተናገሩት ለዞኑ በዚህ ዓመት ብቻ 38974 ኩንታል ማዳበሪያ እንደቀረበለት ተናግረዋል። የዋግምራ ዞንና የደቡብ ወሎ ዞን የግብርና ግባቶች መጠን እጅግ የተራራቁ መሆናል መሆናቸውን አገው ሚዲያ አረጋግጧል። በሂሳባዊ አገላለጽ ሲገለጽም ለዋግምራ ብሔረሰብ ዞን የተመደበው የግብርና ግብዓት ከደቡብ ወሎ ዞን ከአንድ ሰባተኛ ያነሰ ነው። የእስራኤልና ኢራን ግጭት ተባብሶ አምስተኛ ቀኑን መያዙን ተከትሎ ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን ሰባት ጉባኤ ከመጠናቀቁ በፊት አቋርጠው መመለሳቸው ተገለጸም። በእስራኤልና በኢራን መካከል እየተባባሰ ከመጣው ጦርነት ጋር ተያይዞ ፕሬዚዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ነጩ ቤተ መንግስት አስታውቋል። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ የተናገሩ ሲሆን የነጩ ቤተ መንግስት ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውም ሪፖርቶች ወጥተዋል። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራ የአሜሪካ የመከላከያ ሚኒስትር ፔት ሃጌስ ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ እየፈጸመች ያለችውን የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገዋል። በአሜሪካና በዩናይትድ ኪንግደም መካከል የተደረገውን የንግድ ስምምነት ጨምሮ በርካታ ጉዳዮችን በማሳካት ትራምፕ በጉባኤው ስኬታማ እንደነበራቸው ለማጉላት ተሞክሯል። ግን የፕሬዝዳንቱ የፕሬስ ሴክሬታሪ ሰኞ ምሽት በመካከለኛው ምስራቅ እየተካሄዱ ባሉ ጉዳዮች ምክንያት ትራምፕ የቡድን ሰባት መሪዎች በካናዳ ካናስኪስ እያደረጉ ያሉትን ጉባኤ አቋርጠው እንደሚመለሱ ተናግረዋል። ፕሬስ ሴክሬታሪዋ ተጨማሪ ማብራሪያ ግን አልሰጡም። ፕሬዝዳንቱ ጉባኤው ከመጠናቀቁ በፊት ቀድሞ በመሄዳቸው ምክንያት ከዩክሬኑ ፕሬዝዳንት ቭላድሚር ዘለንስኪና ከሜክሲኮ ፕሬዝዳንት ክላውዲያ ሽምባ ጋር ለማክሰኞ ታቅዶ የነበረው ውይይት አይካሄድም። ሰኞ ዕለት በነበረው የፎቶ ፕሮግራም ትራምፕ ወደ ዋሽንግተን የሚመለሱት ለአንገብጋቢ ጉዳይ መሆኑን ተናግረዋል። ትራምፕ ቀደም ብለው ቱሩ ሶሻል በተሰኘ የሶሻል ሚዲያ ገጻቸው ኢራን በቅርቡ በተካሄደው የአሜሪካና ኢራን የኒውክለር ድርድር ላይ ያቀረቡትን ስምምነት መፈረም እንደነበረባት ተናግረዋል። ኢራን የኒውክሌር መሳሪያ ሊኖራት አይችልም፣ ደጋግሜ ተናግሬ ያለው ሲሉም ትራምፕ ተናግረዋል። ትራምፕ በተጨማሪም 17 ሚሊዮን ነዋሪዎች ከሚኖሩባት የኢራን ዋና ከተማ ትሔራን በአስቸኳይ ለቀው እንዲወጡ በማህበራዊ ሚዲያ ገጻቸው ላይ ትእዛዝ አስተላልፈዋል ብዙ ሳይቆይም የኢራን መገናኛ ብዙሀን በትሔራን ማክሰኞ ማለዳ ላይ ከፍተኛ ፍንዳታ መነሳቱን ዘግበዋል እስራኤል በቀጥታ ሲተላለፍ የነበረውን የኢራን የመንግስት ብሮድካስት ላይ ጥቃት አድርሳ ፕሮግራሙ እንዲቋረጥ ካደረገች ከሰዓታት በኋላ ከበድ ያለ ጥቃት ፈጽማለች በእስራኤል ሰኞ ለማክሰኞ አጥቢያ በቴልአቪቭ የአየር ጥቃት ማስጠንቀቂያዎች የተሰ የሚሰሙ ሲሆን የኢራን ሚሳይሎችም ወደ እስራኤል ተወንጭፈዋል። በዋናነት ዩናይትድ ኪንግደም፣ አሜሪካ፣ ካናዳ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን የሚገኙበት የቡድን ሰባት ሀገራት መሪዎች ትራምፕ ጉባኤውን ሳያጠናቀቁ ቀድሞ መሄዳቸውን እንደሚረዱት ገልጸዋል። አሜሪካ የተኩስ አቁም ስምምነት እንዲደረስ የምታስችል ከሆነም ይህ በጣም ጥሩ ነው ሲሉ የፈረንሳዩ ፕሬዚዳንት ኤማኑኤል ማክሮን ገልጸዋል። በሁለቱ ሀገራት እየተባባሰ የቀጠለውን ጦርነት ምክንያት በማድረግ የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባ እና ከአዲስ አበባ ወደ ቴል አቪቭ የሚደረጉ በረራዎች እስከ ሰኔ 15 ቀን 2017 ዓ ድረስ ማቋረጡን አስታውቋል። አየር መንገዱ ደንበኞች በበረራው መቋረጥ ለሚደርስባቸው እንግልት ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞችም በአየር መንገድ የቲኬት ቢሮ ወይም በዚህ ስልክ በመደወል ተጨማሪ ገዛ ማግኘት እንደሚችሉ አስታውቋል። በእስራኤልና ኢራን መካከል ጦርነት ከተጀመረ በኋላ ሀገራቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ አየር መንገዶችን በረራዎችን እየሰረዙ ይገኛል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን በቀጣይ እስከምንገናኝ መልካሙን ሁሉ ተመ